እንዴት ናችሁ? የተወደዳችሁ የቻምፒየንስ ሊግ ጨዋታዎች በሚቀጥለው ሳምንት ይደረጋሉ። አራቱ ለግማሽ ፍጻሜ የደረሱት ቡድኖች ከአራት የተለያዩ ሀገራት ናቸው። የእንግሊዙ አርሰናል፣ የፈረንሳዊ ፓሪሳን ጀርማ፣ የጣሊያኑ ኢንተር ሚላን እና የስፔኑ ባርሰሎና። እነዚህ አራት ቡድኖች ማጥቃታቸውን ብቻ ለማንሳት ነው፣ በጣም የተለያየ የማጥቃት ፎርሙላ የሚከተሉ ቡድኖች ናቸው። በአርሰናል ውስጥ አጥቂ ያልሆነ አጥቂ ነው ያላቸው ሚኬል ሜሪኖ ነው። ሚኬል አርቴታ ይሄንን ተጫዋች ሲያመጣ ለአማካይነት ነበር ያመጣው። ነገር ግን በጉዳቶቹ የተነሳ ተጫዋቹን ወደፊት አስጠግቶ በሐሰተኛ ዘጠኝ ቁጥር ሚና እጅግ ጠቃሚ አገልግሎት እየሰጠ ነው። በፕሪሚየር ሊግ በሚደረጉ ጨዋታዎችም ላይ ጎል በማስቆጠር ብቻ መመዘን ያለበት ተጫዋች አይደለም። ምክንያቱም ለቡድኑ የሚሰጠው ጥቅም ከጎል ማስቆጠር ባሻገርም ያሉ በመሆናቸው ምክንያት፣ በቀደም በሪያል ማድሪድ ደርሶ መልስ ጨዋታዎች ላይ በኤምሬትሱ ጨዋታ ላይ ጎል አስቆጥሯል። በጣም ውብ ጎል በሁለቱ የዴክለን ራይስ ቅጣት ምት ጎሎች ተሸፈነ እንጂ እሱም ጎል ሌላ ውብ ጎል ነበር። በመልሱ የሳንቲያጎ ቤርናቤው ጨዋታ ደግሞ ሁለቱ ጎሎች ሲቆጠሩ ሁለቱንም የመጨረሻ ኳሶች ያቀበለው በኋላ፣ ቡካዮ ሳካ ባያስቆጥረውም አርሰናል የፍጹም ቅጣት ምት ሲያገኝ የፍጹም ቅጣት ምቱ እንዲገኝ ምክንያት የነበረም ተጫዋች ነው። ግን በስታይል በሌሎቹ ቡድኖች ካሉት በአራቱ ቡድኖች ያሉትን አጥቂዎች ብናወዳደር በጣም የተለየ ስታይል ያለው ተጫዋች ነው ማለት ነው። በዲዛይን አይደለም፣ የውድድር ዘመኑ ሲጀመር ሚኬል አርቴታ ሚኬል ሜሪኖን አጥቂ ያደርጋለሁ ብሎ አስቦ አይደለም የውድድር ዘመኑን የጀመረው። ግን ከአርሰናል ጋር የሚጫወተው ፓሪሳን ጀርማም ኮንቬንሽናል ዘጠኝ ቁጥር የሚጠቀም ቡድን አይደለም። ኡስማን ደምቤሌ ነው የዚህ የውድድር ዘመን የፓሪሳን ጀርማ አጥቂ ወይም ዘጠኝ ቁጥር፣ ግን ዘጠኝ ቁጥር አይደለም። እሱም ሚናውን ኢንተርፕሬት በሚያደረግበት መንገድ በፍጹም ዘጠኝ ቁጥር አይደለም። ለአመታት በጎል አለማስቆጠሩ ምክንያት ሲታማ የቆየ ተጫዋች ነው። ረጅም ጊዜም በአብዛኛው የቀኝ ክንፍ፣ ግን ደግሞ በሌሎች ብዙ አጋጣሚዎችም የግራ ክንፍ ተጫዋች ሆኖ ሲጫወት የቆየ ነው የፓሪሳን ጀርማንም የማጥቃት መስመርን ከተመለከትን ባለው ፍሉዊዲቲ ምክንያት ሶስቱ ከፊት የሚሰለፉት ተጫዋቾች ለእነዚህ ሶስት ስፍራዎች አራት የተለያዩ የማጥቃት ተጫዋቾችን አሰልጣኝ ሉዊስ ኤንሪኬ ይጠቀማል። ክቫራትስኬሊያ በጥር ከናፖሊ ከፈረመ በኋላ በጣም ጠባብ ስፔስ በሚኖርባቸው ጨዋታዎች ላይ ባለፈው የአስቶንቪላ ጨዋታ ፓርክ ደ ፕራንስ በተደረገው የመጀመሪያው ጨዋታ ማለት ነው። እዛ ላይ ደዚሪ ዱዌን፣ በመልሱ ጨዋታ ደግሞ ሰፊ ስፔስ እንደሚኖር ታሳቢ በማድረግ ብራድሊ ባርኮላን፣ ብዙ ጊዜ ደግሞ በሳጥን በአክስ ተጫዋችነት ኦስማን ዴምቤሌን ይጠቅማል። ግን ይሄ በወረቀት ደረጃ ያለ እንጂ በጣም ከፍተኛ ሙቭመንት ያለው ስለሆነ ብዙ ጊዜ ወደ ኋላ ሲመለስ እናየዋለን። ዴምቤሌ ወደ መስመሮች ሲወጣ እናየዋለን። በሶስቱ ተጫዋቾች መካከል የፖዚሽናል ሮቴሽን ወይም የሚና መለዋወጥ፣ የማይቆም የሚና መለዋወጥ ስላለ ከሌሎቹ ቡድኖች ይሄ ደግሞ ፓሪስ ሳን ጀርማን በጣም የተለየ ያደርገዋል። ኃይለኛ ፍሉዊዲቲ ከፊት ስላለ በሌሎቹ ሁለት የግማሽ ፍጻሜ ተፋላሚዎች መካከል ያሉትን አጥቂዎች ካየን ግን እነዚህ የተቀሩት ሁለቱ ኢንተር ሚላን እና ባርሰሎና ዘጠኝ ቁጥሮች አሏቸው። ሁለቱ ቡድኖች ግን የሚጠቀሟቸው ዘጠኝ ቁጥሮች አንደኛው ያው ሌቫንዶቭስኪ ነው። ሌቫንዶቭስኪ እሳቴ ላሳ እጥቂ ነው። ከ2012 ወዲህ እንግዲህ ለመጀመሪያው ጨዋታ አይደርስም እየተባለ ነው። ነገር ግን የባርሰሎና ዋና እቅድ ሌቫንዶቭስኪን ዘጠኝ ቁጥር አድርጎ መጠቀም ነው። ላለፉት 13 ዓመታት ከ25 ጎል በታች አስቆጥረው አያውቅም በየውድድር ዘመኑ አሁን በቅርብ ዓመታት የአርባ ጎል አጥቂ ወደ መሆን የተሸጋገረ ነው። ወደ ባርሰሎና ከመጣ በኋላ ባለፉት ሁለት የውድድር ዘመናት 33 ና 30 ጎልን ያስቆጠረው ግን በዚህ የውድድር ዘመን አርባ ጎል ላይ ደርሷል። በባየር ሚኒክ በሁሉም የውድድር ዘመኖች አርባ ጎሎች ያስቆጠረ የነበረ ተጫዋች ነው። አሁን ይሄ ቅድም ከጠቀስኳቸው የአርሰናል ና የፓሪስ አንዣማ ተጫዋቾች የተለየ ያደርገዋል። ደምቤላይ በዚህ ዓመት ልክ ነው የ30 ጎል ተጫዋች ሆኗል። ግን ከዚህ በፊት ከ12 ጎል በላይ ያስቆጥሮ አያቅም በአንድ ውድድር ዘመን። ሜሪኖ ደግሞ ከ7 ጎል በላይ አስቆጥሮ አያቅም። ኦሳሱና ውስጥ ይጫወት በነበረበት ጊዜ በሁለተኛ ዲቪዚዮን ነበር 7 ጎል ያስቆጠረው፣ ግን ሰባቱንም ጎሎች ያስቆጠር አጥቂ ሆኖ አይደለም አማካይ ሆኖ ነው ያንን ያደረገው። ስለዚህ በጎል አስቆጣሪነታቸው የሚታወቁ ተጫዋቾች አልነበሩ ማለት ነው እነዚህ። ሌቫንዶቭስኪ ግን ክላሲክ ናይን ነው የተዋጣለት ጨራሽ ነው። በእኛ ትውልድ ካየናቸው ምርጥ ዘጠኝ ቁጥሮች መካከል ከቀዳሚዎቹ ተርታ የሚጠቀስና በየትኛውም ትውልድ ካሉ የምን ጊዜም እሳት የላሱ ጎል አስቆጣሪዎች መካከል አንዱ ተደርጎ ሊቆጠር የሚገባው ነው። ደንበኛ ዘጠኝ ቁጥር ነው። በኢንተር በኩል ግን ኢንተርን ደግሞ ከሌሎች አውሮፓ የቻምፒየንስ ሊግ ግማሽ ፍጻሜ ተፋላሚዎች ዩኒክ የሚያደርገው ነገር ሲሞን ኤንዛጊ ከመጣ በኋላም ግን በአንቶኒዮ ኮንቴም ዘመን ሁለቱም አሰልጣኞች የ352 አሰልጣኞች ናቸው። ሁለት ዘጠኝ ቁጥሮችን አንድ ላይ የመጠቀም ልማዳቸው ኢንተርን የተለየ ፕሮፖዚሽን ያደርገዋል። አሁን በየትኛውም የአውሮፓ ክለብ ካያችሁ ከፎርፎርቱ ተፈላጊነት መቀነስ በኋላ በ442 መጫወት እየቀረ ከመጣ በኋላ የአጥቂ ጥምረት የሚጠቀም ቡድን የለም ወይም ሁለት ዘጠኝ ቁጥሮችን የሚጠቀም ቡድን ብዙ የለም አልፎ አልፎ ካልሆነ በስተቀር። አንድ ጄኒዩን አጥቂ ነው ቡድኖች የሚጠቀሙት። ኢንተር ግን ላውታሮ ማርቲኔዝና ማርከስ ቱራምን ነው በዚህ የውድድር ዘመን የሚጠቀመው። ግን በቀደም ከቦሎኛ ጋር በነበረው ጨዋታ ፍሬያማ ባይሆንም ከማርከስ ቱራ መጎዳት በኋላ የዋኪን ኮሪያን የተጫወተው ወይ ማርኮ አርናውቶቪች። ከዚህ በፊት የቻምፒየንስ ሊግ ፍጻሜ በደረሱበት የውድድር ዘመን ደግሞ በአብዛኛው አሰልጣኝ ሲሞን ኢንዛጊ ይጠቀም የነበረው የኤዲን ጄኮን እና የላውታሮ ማርቲኔዝን ጥምረት ነው የነበረው ከዚያ በፊት ሉካኩ ወደ ቼልሲ ከመምጣቱ አስቀድሞ ደግሞ ሉላ የሚሉት ጣሊያኖቹ የሉካኩና የላውታሮ ጥምረት ነበር። ስለዚህ ወደ ኢንተር አሰልጣኝነት ከመጣበት ጊዜ ጀምሮ የሁለት ዘጠኝ ቁጥሮች ሲስተም ነው የሚጠቀሙ። ሁለቱ ዘጠኝ ቁጥሮች ጎል የማስቆጠርና ከዚያም ባሻገር ያሉ ኃላፊነቶችን ይጋራሉ። ይሄ የተለየ ያደርገዋል። ለዚህ ነው በአራቱ ቡድኖች መካከል በጣም የተለያየ ፎርሙላ የምናየው ግን ከ አርሰናል ልንጀምርና የሚካኤል ሜሪኖ ጉዳይ ላይ ጥቂት ተጨማሪ ነጥቦችን ልጨምር። ያው እንደምታውቁት ሚካኤል ሜሪኖ ካያ ሀበት ከባድ ጉዳት ከገጠመውና አሁን እንኳ ይመለሳል እየተባለ ነው፣ ግን እስከ ውድድር ዘመኑ መጨረሻ ከሜዳ እንደሚርቅ ከተነገረበት ጊዜ ጀምሮ እሱ ብቻ ሳይሆን ደግሞ ጄሱስም ከዛ አስቀድሞ የኤሲኤል ጉዳት ገጠመው። እሱ ደግሞ ያው ኤሲኤል ጉዳት እንደምታውቁት በትንሹ ዘጠኝ ወር ከሜዳ የሚያረቅ ስለነበር ሚካኤል አርቴታ የነበረው መፍትሄ ሁለት ነው። አንደኛው ያው ጥር ተጫዋች ማምጣት በጃንዋሪ ገበያ፣ ካልሆነ ደግሞ የውስጥ መፍትሄ መፈለግ ኢንተርናል ሶሉሽን መፈለግ ነው ነበር። የመጀመሪያውን መፍትሄ ባለመሞከር ይሁን ወይ ሞክሮ ስኬታማ ባለመሆን አርሰናል 9 ቁጥር ሳያመጣ ቀረ። የምር ጥረት ያደረጉት ኦሌ ዋትኪንስን ለማምጣት ነው። ሌሎች የተጠቀሱ ስሞች ነበሩ። ግን አርሰናል በይፋ ጠንከር ያለ የዝውውር ጥረት አደረገ ከተባለ የሚባለው ኦሌ ዋትኪንስን ለማስፈረም ያደረጉ ጥረት ነው። ሸሽ ከሆኑ ሞክረው ነበር በድጋሚ ተብሎ ተነግሯል። ነገር ግን ተጫዋች ሳያመጣ ቀረ መጨረሻ ላይ። ስለዚህ መፍትሄው የሆነው ኢንተርናል ሶሉሽን ነው። መጀመሪያ አካባቢ ሚካኤል አርቴታ የመጀመሪያውን ጨዋታ ካስተዋላችሁ፣ ከአጥቂዎቹ ጉዳት በኋላ ከሌስተር ጋር የተደረገው ጨዋታ ላይ ሊያንድሮ ትሮሳርን ነበር ሐሰተኛ ዘጠኝ ቁጥር አድርጎ የጀመረው እና ያ ጨዋታ ላይ ይሄ ሙከራ አልተሳካም። ትሮሳር እዛ ቦታ ላይ ተጫወቶ ያውቃል ከዚህ በፊት ነገር ግን አልተሳካም። ስለዚህ የመጨረሻዎቹ ደቂቃዎች ላይ ትሮሳርን ወደ መስመር አወጣና ሜሪኖን አጥቂ አድርጎ አስጀመረ። ሁለት ጎሎች አስቆጠረ። ይሄ ተጫዋች ከዚያ በኋላ በጣም በርካታ ጠቃሚ ጎሎችን አስቆጥሯል። ነገር ግን እንደ ሚካኤል ሜሪኖ አይነቱ ኮንቬንሽናል ያልሆነ እሱ ደግሞ እንደሚናገረው ዘጠኝ ቁጥር ሆኜ የተጫወትኩት ዘጠኝ ዓመቴ ነበር ይላል። ለመጨረሻ ጊዜ ዘጠኝ ዓመቴ እያለ ነበር በዘጠኝ ቁጥር ቦታ የተጫወትኩት ይላል። ስለዚህ ድንገት ጎል አስቆጣሪ ሃላንዳዊ ባህር ያለው ተጫዋች ልታደርጉት አትችሉም። የተለየ ካራክተርስቲክስ ያለው ተጫዋች ስለሆነ የጎል ቁጥሩ ብቻ ብቻውን ግሩም ነው። በተለይ ዘጠኝ ቁጥር ሆኖ ለማይጫወት ቅድም እንዳነሳሁት በአንድ የውድድር ዘመን ብዙ ጎል ያስቆጠረበት ሲዝን ሰባት ጎል ብቻ ያስቆጠረበት ሲዝን ለሆነ ተጫዋች ባለፉት ጥቂት ጨዋታዎች ላይ ያለው የጎል ሪተርን ደግሞ በቀደሙ የኤፕስ ጨዋታ ላይ ለማርቲኔልም የሰጠው የተረከዝ ኳስ በጣም አስደናቂ ነው። ተጫዋቹ እራሱ እንደሚናገረው የአርስናል የፕሪንስፕል ኦፍ ሙቭመንት አለ። አማካይ ይሁን አጥቂ ይሁን ወይ በሌላ ቦታ የሚጫወት ተጫዋች ከመሰረታዊ መርሆዎቹ ውጭ እስካልሆነ ድረስ ስፔሶች መያዝ እስከቻለ ድረስ የክለቡ የቡድኑ የጨዋታ ሙቭመንት ውስጥ እስከተሳተፈ ድረስ ብዙ ልዩነት የለውም ብሎ ነው የሚያምነው። ግን ረሞ ራሴን በጎል አስቆጣሪነት አለመዝንም ይላል እና የጎሉ ቁጥር መከበር አለበት ነው የሚሉ። በየሁለት ጨዋታው አንድ ጎል ያስቆጥራል። አንዳንዶቹ በጣም ጠቃሚ ጎሎች ናቸው። አሁን ያ ቅድም የጠቀስኩት የሌስተር ጨዋታ ላይ ለአርሰናል በኋላ ፍሬያ ፍራ ያፍራ በዋንጫ ፍክክር ውስጥ ሌላ ክርክር ቢሆንም ግን የግድ ማሸነፍ ነበረበት። ሁለቱን ጎሎች ያስቆጠረው እሱ ነው። ቼልሲን ሲያሸንፉ ጎሉን ያስቆጠረው እሱ ነው። ፔስቪ ላይ ጎል አስቆጥሯል። ፉልሃም ላይ ጎል አስቆጥሯል። ሪያል ማድሪድ ላይ በጣም ትልቅ ኮንትሪቢሽን ነበረው። ግን ያ ሚና በንጹህ ዘጠኝ ቁጥርነት ወይም በፒውር ናይን ሚና የሚተገበር አይደለም። አርሰናል በፖሴሽን ጊዜ ከተለመደ በግራፊክስ ላይ ከምናየው የአራት ሶስት ሶስት ሲስተም ወደ ሶስት ሁለት ሁለት ሶስት ሲስተም የሚቀየርና የቡድኑ ዘጠኝ ቁጥር ሆኖ የሚጫወተው ተጫዋች እንደምታውቁት ሚካኤል አርቴታ የአርሰናል አሰልጣኝ ከሆነ በኋላ ፒዩር ናይን አላስፈረም። ጄሱስም ቢሆን ሀቨትስም ቢሆን አሁን የሚጫወተው እዛ ቦታ ላይ ሜሪኖም ቢሆን በተለይ ሁለቱ ለአጥቂነትም አይደለም የመጡት። ለነገሩ ሀቨትስና ሜሪኖ ግን ሲሰለፉም ቢሆን ልክ ለጎል ማስቆጠር ብቻ ለሳጥን ተጫዋችነት ብቻ የሚመጡ አይደለም፣ የበለጠ ድሮፕ የሚያደርጉ ሙቭመንት የሚፈጥሩ ከፊት ፕሬስ የሚያደርጉ ለሌሎች የቡድኑ ሁለት ስምንት ቁጥሮች እና ለበቀኝና በግራ ክንፍ በኩል ለሚጫወቱ ተጫዋቾች ስፔስ የመፍጠር ኃላፊነት ያለባቸው ተጫዋቾች ናቸው። ሜሪኖ እንዲሁ ፊዚካል ፕሮፋይሉን ካያችሁ ለእንደዚህ አይነት ሚና የሚስማማ ተጫዋች ነው። ጠንከር ያለ ተክለ ሰውነት ያለው ነው። የአየር ላይ ኳስ አጠቃቀሙ በጣም አስደናቂ ነው። ቦክስ ክራሸር ነው። በሶሴዳድን በነበረበት ጊዜ ከሁለቱ ስምንት ቁጥሮች የበለጠ በተደጋጋሚ ሳጥን ያጠቃ የነበረው ተጫዋች እሱን የነበረው። ስለዚህ የሆኑ አትሪቢዩቶች አሉት ለዛ ሚና ሊጠቅሙ የሚችሉ ጥንካሬዎች በታክቲክ በቴክኒካል ፕሮፋይል ውስጥ ማየት ትችላላችሁ። ግን ብዙ ፕሬስ ያደርጋል። ለምሳሌ በየጨዋታው ከአርባ በላይ ፕሬሸሮች ያደርጋል። አሁን የማድሪዱ የመጀመሪያ የቻምፒየንስ ሊግ ጨዋታ ላይ አርባ አንድ ጊዜ ነው ፕሬስ ያደረገው። ከዚ በፊት የነበረው የፉልሃም ጨዋታ ላይ አርባ አምስት ጊዜ ነው ኤክስፕሬስ ያደረገው በየጨዋታ ይህንን ማየት ትችላላችሁ። ለዚህ ነው ከተለመዱ ዘጠኝ ቁጥሮች የተለየ ካራክተሪስቲክስ ያለው ተጫዋች ነው የሚባል። ስለዚህ ይሄ ደግሞ ፕሮፋይል አይነት ከሌሎቹ ሶስት የቻምፒየንስ ሊግ የግማሽ ፍፃሜ ተፋላሚዎች የተለየ ያደርገዋል። በፓሪሳንጀርመ በኩል ያለውን የኦስማን ደምቤሌን ጉዳይ ለማንሳት ደምቤሌ ክስተት ነው በዚህ ዓመት በጣም ያልተጠበቀ ነው። 2025 ከገባ በኋላ እያሳየ ያለው በጎልፊት ያለው መረጋጋትና ኮንትሪቢሽኑ ፕሮዳክቲቪቲው በአውሮፓ ሚስተካከለው ተጫዋችም ያለ አይመስለኝም ግን ቅድም ያነሳሁት የፓሪስ ዠርሜን ፍሉዲቲ በጣም አስደናቂ ነው። ስለዚህ ሬጉላር የሆነ የሳጥን ተጫዋች የለውም ቡድኑ። አሁን በቅርብ ጊዜ በነበሩት ሁለት ጨዋታዎች ላይ ጎል አላስቆጠረም። ከአስቶን ቪላ ጋር በነበሩት ሁለቱም የቻምፒየንስ ሊግ ጨዋታዎች ላይ ጎል አላስቆጠረም። ግን ለምሳሌ በሁለቱም ጨዋታዎች ላይ ግን የቡድኑ የመስመር ተከላካይ ኑኖ ሜንዴሽ ጎል አስቆጥሯል። በሁለቱም አጋጣሚዎች ኑኖ ሜንዴሽ ጎል ሲያስቆጥር ወደ ኋላ ድሮፕ ያደረገውና እሱ ድሮፕ ሲያደርግ ወይ ወደ ኋላ ሲመለስ የሚፈጠሩትን ክፍት ቦታዎች እንዲያጠቁ እድል የሚያገኙ ተጫዋቾች አሉ። ቶታል ፉትቦል ነው የሚጫወተው ፓሪሰን ጀርማ። ሁለቱም ፉልባኮች ጎል አስቆጥሯል። ግን በሁለቱም ጨዋታዎች ላይ ኑኖ ሜንዴሽ ላስቆጠራቸው ጎሎች የመጨረሻውን ኳስ ያቀበለው ዴምቤሌ ነው። ዴምቤሌና ሜሪኖ የተለያዩ ናቸው። ሜሪኖ የበለጠ አማካይ ነው። ስለዚህ በዲፕ ኤሪያዎች ላይ ምቾት ያለው ተጫዋች ነው። ዴምቤሌ የበለጠ የክንፍ ተጫዋች ነው። ስለዚህ ከሌሎቹ ተጫዋቾች ጋር ቶሎ ቶሎ ቦታ ስዊች ያደርጋል። ግን ባለፈውም አመት እንዳየነው ከሪያል ሶሴዳር ጋር ታስታውሱ እንደሆነ በቻምፒየንስ ሊግ ፒኤስዤ ተገናኝቶ ነበር በሁለተኛው ዙር ይመስለኛል። ያኔ አስር ቁጥር አድርጎ ነበር የተጠቀሙ ሴንትራል ቦታዎች ላይ ግን ብዙ ሲጫወት የምናውቀው ተጫዋች አይደለም። እንዲያውም አንዳንድ ሰዎች ከማንጋ ያነጻጽሩታል። ከድንገት ጎል አስቆጣሪ የክንፍ ተጫዋች መሆኑን ከቲየሪ ኦንሪ ጋር ያነጻጽሩታል። ቲየሪ ኦንሪ አርሸን ቬንገር የሞናኮ አሰልጣኝ ሆነው በ17 አመቱ ለመጀመሪያ ጊዜ መሰለፍ እድል ከሰጡት በኋላ እንደገና በድጋሚ በ1999 በአርሰናል ከሳቸው ጋር አብሮ መስራት እስኪጀምር ድረስ 23 ጎሎች ብቻ ነበር ያስቆጠረው። በመሀል የሊገ ሻምፒዮን ሆኗል 1997 ላይ ዦምቲ ጋና አሰልጣኝ እያለ ነገር ግን ሁል ጊዜም ከሌሎች የበለጠ የሳጥን አጥቂዎች ጋር ሲጫወት የቆየ ተጫዋች ነው። ከዚያ ድንገት ወደ አርሰናል ከመጣ በኋላ በመጀመሪያው ሲዝን 23 ጎል አስቆጠረ። ትራንስፎርሜሽኑ እንደዚህ በጣም ፈጣን አሁን ዴምቤላይ በየጨዋታው ዜሮ8 ጎል የሚያስቆጠር ተጫዋች፣ ሽግግሩ ያስገርማል። አሁን አንዳንድ ሰዎች ለምሳሌ ከዩሪ ዦር ካይፍ ጋር ያነጻጽሩታል። ብዙ ጎል በማስቆጠር የማይታወቅ ተጫዋች ድንገት ጎል አስቆጣሪ ሲሆን ዩሪ ዦር ካይፍ 1993/94 የቬንገር የመጨረሻው ሲዝን ላይ 20 ጎሎች አስቆጥሮ ነበር። 26 ዓመቶ ነበር ያኔ። ከ11 ጎል በላይ አስቆጥሮ አያቅም ነበር በሊገ ስትራስቡርግ እያለ 21 ጎል ያስቆጠረበት የውድድር ዘመን ነበር። ሳላህ ወደ ሊቨርፑል ሲመጣ አስራ አራትና አስራ አምስት ጎሎች ነበር በሮማ በሁለት የተለያዩ ሲዝኖች ያስቆጠረው ሲመጣ በመጀመሪያው ሲዝን አርባ አራት ጎል የሚያስቆጠር ተጫዋች ሆነ ግን ኮንቬንሽናል የሳጥን ተጫዋች አይደለም ወይም ጎል አስቆጠሪ አልነበረም ሳልህም ቢሆን ስለዚህ ይሄኛው ተጫዋች በጣም የተለየ ደግሞ ከሚካኤል ሜሪኖም የሚለይ ሮል ያለውን ሚኬል ሜሪኖን ከኳስ ውጪ ባለው ኢንቮልቭመንት በአክሽኖቹ ዲፕ በመመለስ ፕሬስ በማድረግ ዱዌሎች በማሸነፍ በቁመቱ በተክለ ቁመናው የምናብራራው ተጫዋች ነው። በባርሰሎና በኩል ሮበርት ሌቫንዶቭስኪ አሁን በዚህ ዓመት የፒቺቺው መሪ ነው። በቻምፒየንስ ሊግም 11 ጎሎች አስቆጥሯል። በዚህ የውድድር ዘመን በአምስቱ የአውሮፓ ሊጎች የሌቫንዶቭስኪን ያህል ብዙ ጎል ያስቆጠረ ተጫዋች የለም። በቀኝና በግራ በኩል ኃይለኛ የክንፍ ተጫዋቾች ያጣምሩታል። ላሚን ያማል እና ራፊኛ። ሌቫንዶቭስኪ ደንበኛ ፎክስ ኢን ደ ቦክስ ነው፣ የሳጥን ተጫዋች ነው። አንዳንዶቹ የሚያስቆጠራቸው ጎሎች ይህንን በሚገባ ያብራራሉ። እንዲሁ ስናያቸው ኤፈርትለስ ጎሎች ናቸው፣ ብዙ ጥረት የሚጠይቁት አይመስሉ። ነገር ግን እዛው ባለፈው በቻምፒየንስ ሊግ ዶርትሙንድ ላይ ከ20 ሴንቲሜትር ያስቆጠረው አይነት ጎል የሚያስቆጠር በትክክለኛው ስፍራ ላይ የሚገኝ ደንበኛ ክላሲክ 9 ቁጥር፣ ግን የዋንማን 9 ቁጥር ቡድን አሁን የተጫዋች ባርሰሎና በዚህ የውድድር ዘመን በቃ ዋናው ሴንተር ኦፍ ግራቪቲ እሱ ነው ማለት ይችላል። ለዚህ ነው ሃንሲ ፍሊክ ስፔሻል ተጫዋች ነው የሚሉት። የጎል ተጫዋች ነው። በሌላ በብዙ መንገድ ልታብራሩት አትችሉም። ደንበኛ የጎል ተጫዋች ነው። በዚህ ውድድር ዘመን ሲዝኑ ሲጀምር በመጀመሪያዎቹ 11 ጨዋታዎች 14 ጎሎች አስቆጥሮ ባለፈው አመት፣ አሁን እንኳ በኤሊት ደረጃ የመጫወቱ ነገር እያበቃ ነው ይሄ ተጫዋች የሚል ተጠራጣሪዎች ነበሩት። ግን ወዲያው ሪስፖንድ አደረገ። አሁን 37 ዓመት ሊሆነው ነው። ግን እንደተለመደው እንደ ድሮ አይነት ለምሳሌ የፕሬሲንግ ቮሊዩም የለውም ምናልባት በእያንዳንዱ ጨዋታ ዘጠና ደቂቃ የምታጫወቱት ተጫዋች አይደለም። ግን ደንበኛ የጎል ሰው ነው። ሁልጊዜ ጊዜ ግን የጎል ሰው ነው ማለት ሌሎቹም ተጫዋቾች፣ በሱ ቀኝና ግራ በኩል እየተጫወቱ ያሉ ተጫዋቾች የሚያስደነቅ ስታቲስቲክስ አላቸው። ራፊኛ የባሎንዶር ሲዝን እኮ ነው እያሳለፈ ያለው ስንል፣ በጎሉም ነው፣ ለአሚን ያማል ብዙ አሲስቶች ይሰጣል። እነዚህ ተጫዋቾች ፍሬያማ እንዲሆኑ የሚያጣምራቸው ተጫዋችም ለነሱ ስኪል ሴት የሚስማማ መሆን አለበት። አሁን የነሱን ክሮስ ማጥቃት፣ የነሱን ፓሶች ማስቆጠር ብቻ አይደለም ወይም ፎክስ ኢን ደ ቦክስ መሆን ብቻ አይደለም። ይሄ ከፊት ጎልፊት ያለ ምህረት አልባነት ብቻ አይደለም። በጨዋታ ውስጥም አልፎ አልፎ ይሳተፋል። የአንድ አሰልጣኝ ችሎታ የተጫዋቹን ሊሚቴሽን ማወቅ ነው አይደለም? ውስንነቶቹን መረዳት መቻል ነው። ሁሉንም ነገር የሚያደርግ ተጫዋች እንዳልሆነ አውቀዋል አሁን አንዚ ፍሊክ፣ ምክንያቱም ረጅም ጊዜ አብረው ሰርተዋል። ግን ቻቪ ለምሳሌ ያ ባርሴሎናዊ ስለሆነ ያ ባርሴሎናዊነት ይዞት የሚመጣው ዶግማ ስላለ፣ ክራይፋዊ ዶግማ ስላለ ዘጠኝ ቁጥሩም በቡድኑ ኮንስትራክሽን ውስጥ መሳተፍ አለበት የሚባል ፕሬስ ማድረግ ቢልድ አፕ ውስጥ ኢንቮልቭ ማድረግ ይህንን የመሳሰሉ ነገሮች። አሁን ይህንን ተጫዋቹ ማድረግ የሚችልበት እድሜ ላይ አይደለም። ምንም እንኳ ለሪከቨሪ የሚሰጠው ትኩረት በአመጋገብ ላይ ያለው እውቀት በጣም አስደናቂ ቢሆንም አሰልጣኝ ሃንዚ ፍሊክ የበለጠ ስፔሻሊስት በሆነበት ነገር ላይ እንዲያተኩር አድርገውታል። አሁን ብዙ ስፔሶች በማጥቃት በጣም የተካነ ተጫዋች ነው። ብዙ ኳስ የሚነካ ተጫዋች አይደል። 18 ፓሶች፣ 20 ፓሶች ምናምን ነው የሚያደርገው። ቻቪ የበለጠ ኢንቮልቭ እንዲያደርግ ይፈልግ ነበር። ያንን ማድረግ አይችልም ይሄ ተጫዋች። ስለዚህ ጥንካሬው ላይ ነው ያተኮሩት። ደንበኛ ክላሲክ ዘጠኝ ቁጥር ነው እሱ ደግሞ ይሄ ደግሞ ባርሴሎና ብቸኛ እንደዚ አይነት ዘጠኝ ቁጥር የሚጠቀም የቻምፒየንስ ሊግ ቡድን ያደርገዋል። ምክንያቱም ኢንተር ሚላን የሁለት አጥቂዎች ሲስተም የሚጠቀም ቡድን ስለሆነ ይሄኛው የተለየ ነው። ቅድም እንዳነሳው የፓርትነርሺፕ ጽንሰ ሀሳብ ቀርቷል። አሁን በአንድ በኩል ሁለቱ በቁመታቸው በጣም የተለያዩ ተጫዋቾች ናቸው። እንግሊዞቹ ሊትልመን ቢግማን የሚሉት ጥምረት አለ፣ እንደ አይነት አሶሴሽን አለ እንግዲህ ይሄ የዛሬ ሃያም በቃ እንደ ኤሚል ሄስኪና ማይክሎ ነው ፒተር ክራውችና ማይክሎ ነው አይነት ነገር ነ ወይ ፒተር ክራውች ነ ጀርሜን ደፎ። አንድ ረጅም አጥቂ አለ የአየር ላይ ኳሶች የሚያሸንፍ ፍሊክ የሚያደርግ ታርጌትማን ሆኖ የሚጫወት አንድ ደግሞ ብልህ ፈጣን ወደ ቻናሎች የሚወጣ የተጋጣሚን ቡድን ጀርባ የሚያጠቃ አይነት አጭር ተጫዋች አለ። እንዲህ አይነት ጥምረቶች ነበሩ በፊት። አሁን ጄኮና ላውታሮ አብሮ ሲጫወቱ የዛሬ ሁለት ዓመት ቻምፒየንስ ሊግ ፍጻሜ ሲደርስ ኢንተር እንዲህ አይነት ኮምቢኔሽን ነበር ልትሉ ትችላላችሁ። የቢግማን እና የሊትልማን ጥምረት እነዚህ ልክ እንደዛ ናቸው፣ በቁመት ብቻ ከወሰዳችኋቸው። ምክንያቱም ቹራም ሜትር ከ92 ነው ቁመቱ፣ ላውታሮ ሜትር ከ74 ነው ቁመቱ። ነገር ግን የጨዋታ ባህሪያቸውን በሌሎች መለያዎች የምታዩ ከሆነ በሚያስቆጥሩት ጎል ተቀራራቢ ናቸው። ለምሳሌ እንዲያውም ብዙ ጎል የሚያስቆጥረው ላውታሮ አይደለም፣ በሴሪያ ማርኬሽ ቱራም ነው። 14 የሴሪያ ጎሎች አሉት በቻምፒየንስ ሊግ የበለጠ ላውታሮ ጎሎች ያስቆጥራል። ግን በጎል በአሲስት በተቾቻቸው ብዛት ካያችኋቸው የቁመታቸው ረጅምና አጭር መሆን ብዙ ልዩነት የሚያመጣ አይደለም። ተመጋጋቢ ችሎታ ያላቸው ተጫዋቾች ናቸው። ኢንተር ታስታውሱ እንደሆነ ለመጨረሻ ጊዜ ቻምፒየንስ ሊግ ሲያሸንፍ፣ ለነገሩ የጣሊያንም ቡድን የሴሪያም ቡድን ለመጨረሻ ጊዜ ቻምፒየንስ ሊግ ሲያሸንፍ በ2010 ጆዜ ሞሪኞ የኢንተር አሰልጣኝ በነበሩበት ጊዜ ነው ያሸነፈው ለመጨረሻ ጊዜ እና በዚያ ወቅት አሰልጣኝ ጆዜ ሞሪኞ የሳሙኤል ኤቶና የዲጎ ሚሊቶ ጥምረት ነበራቸው። አሁን ሁለቱ ክሊር የሆነ የዲቪዥን ኦፍ ሌበር አለ። ሚሊቶ የበለጠ ጎል አስቆጣሪ ነበር፣ ጎል አስቆጣሪ ብቻ አልነበረም ግን፣ የበለጠ ጎል አስቆጣሪ ነበር። ከ30 በላይ ጎል ነው ያስቆጠሩ። ባሎንዶር የመጨረሻዎቹ 25 ተጫዋቾች ዝርዝር ውስጥ ባያካትተውን ከ30 ጎል በላይ ነበር። ኤቶ ደግሞ 12 ጎል ብቻ ነው ያስቆጠሩ፣ ግን ኤቶ ወደ ኋላ የመመለስ ፕሬሴ ማድረግ ትራክ ባክ የማድረግ ወደ ኋላ የመመለስ የመከላከል ሽፋን የመስጠት ኃላፊነት ደግሞ ነበረበት። ሁሌም ጎል አስቆጣሪ 30 ጎል አጥቂ ሆኖ ብናቅም፣ በኢንተር ግን ሌላ ሚና ነበር የወሰደው። የኢንተርን ሴታፕ ዩኒክ ሴታፕ ነው ልንለው እንችላለን። የሚቀጥለው ሳምንት ማክሰኞና ረቡዕ የእነዚህን ቡድኖች መልክ ደግሞ በሜዳ ውስጥ እናያል።